አንድ ነገርን ከናንተ እንሻለን፣ እባካችሁ እርዱን እንላለን። ቺት የምትመለከቱት ቤተክርስቲያን በራሷ ደረጃ የህንጻ ግንባታ ወይም የአምልኮ አዳራሽ ግንባታ ጀምራለች። አሁን በሚታየው ደረጃ ጥሩ ደረጃ ደርሰናል። ቢሆንም ግን አሁን ደግሞ ሁለት ያህል ደረጃ ድጋፍ ማሰባሰቢያ ፕሮግራም ልናደርግ ቀጠሮ ይዘን ወደ እናንተ ዛሬ ይዘን የመጣ ነው። አንድ መልካም የምስራች ከዚህ በፊትም ከናንተ በደጋጎች እጅ እርዳታ ምክንያት እግዚአብሔርም እየረዳን ወደዚህ ደረጃ ደርሰናል። አሁን ደግሞ ከዚህ ቀጥሎ ላለውም ነገር የእናንተ እጅ የእናንተ እርዳታ አስፈላጊ ስለሆነ ወደፊታችሁ ቀርበናል። ይቺ አጥቢያ እንደምታውቁት በ1944 ላይ የተመሰረተች እጅግ አንጋፋ አጥቢያ ነች። ስለዚህ ለከተማችን እጅግ በጣም እናት ነች። ብዙ አጥቢያዎች የተወለዱ፣ ብዙ ነፍሳት ጌታን የተቀበሉ፣ ብዙ ሰዎች የታነጹባት፣ ብዙ ሰዎች ቤቱ የጸሎት ቤት ስለሆነ የተጽማኑበትምረ ቤት ነው እና አለፉት ጊዜያት ላይ ብዙዎች ደግፋችሁ ወደዚህ ደርሰናል። አሁን ደግሞ የቀረውን ጥቂቱን ከናንተ ጋር ለማጠናቀቅ የጣሪያን ስራ እንዲሁም ዘሙ ትንሽ በርከት ያለ ፋይናንስ የሚጠይቅ ስራ ላይ ደርሰናል። ነገ ምሽት ሄዳር 15 ከምሽቱ ሶስት ሰዓት ባወቀ ሳሚኤል ቲክቶክ ላይቭ ላይ በምንሰራው በምሽት ፕሮግራም ላይ ሁላችሁም ተገኝታችሁ ተሳትፏችሁን እንድታግዙ እናም ደግሞ የበኩላችሁን ድርሻ እንድትወጡ በጌታ ፍቅር እናሳስባቸዋለን። በሌላ በፈንድራይዚንግ ማገዝም አትችሉ ሰዎች ሁሉ ይህ ቪዲዮ ደረሰላችሁ ሰዎች ሁሉ ኮፒ ልንክ፣ ዲዩት ሼር በማድረግ እንድትተባበሩ በጌታ ፍቅር እንጠይቃችኋለን። የጌታን ቤት ለመስራት ፍላጎት ያላችሁ ሀሳብ ያላችሁ ሁላችሁም ኑ አንድ ላይ የጌታን ቤት እንሰራለን። ሰኞ ዕለት ማታ ሶስት ሰዓት በአዌ ቲክታክ መስማር እንገናኛለን። ለትውልድ ቅርስ ነው የምታስቀምጡት። ስለዚህ ከእኛ ጋር አብራችሁ ይህን አገልግሎት እንድታገለግሉ ጥሪ እናደርግላችኋለን። ነገ ሰኞ በአዌ ቲክታክ መስመር ላይ ሁላችንም ተገኝተን ከምሽቱ 3 ሰዓት ላይ በኩላችን ድርሻ እንወጣለን። ሁላችሁም ከኛ ጋር አብራችሁ የበረከት እጆቻችሁን ዘርጉ። አብረን እንጨርሳለን። እግዚአብሔር ይረዳናል። የድጋፍ አካውንት ነምበር ከስር ተቀምጦላችኋል። በዚህ ሁሉ አብራችሁ ከጎናችን በመቆም ከኛ ጋር አብራችሁ ይህንን መልካም ስራ እንድትሰሩ በጌታ ፍቅር ላሳስባችሁ እወዳለሁ። ሁላችሁም ጥሪ ተደርጋችኋል። እንወዳችኋለን። ተባረኩ።